ባለፉት አመታት ባደረግነው የአረንጓዴ አሻራ ልማት ስራ በርካታ ውጤቶች ለማስመዝገብ ተችሏል። ይሄ አረንጓዴ አሻራ ስራው ትልቅ ፋይዳ ያለው ከሀገራዊ የኢኮኖሚ ልማት አኳያም ትልቅ አስተዋጽኦ ያለው ነው። ምክንያቱም የአየር ንብረትን ስናስተካክል ምርታማነትን ያሳድጋል፣ የውሃ መጠን ይጨምራል፣ የዝናብ መጠኑ ይጨምራል። በዚህ ምክንያት ባለፉት አመታት እንኳን በቡናችን ላይ የመጣውን ለውጥ እንኳን በምናይበት ጊዜ ቡናን ደግሞ ኤክስፖርት አድርገን ያገኘን የውጭ ምንዛሬ በምናይበት ጊዜ ትልቅ ውጤት እያመጣ ይገኛል። የአየር ንብረቱን ጭምር በመቆጣጠር የአፈር ክለትን በመቆጣጠር ሁሉም ጋር ይሄ በአግባቡ ባለፉት ዓመታት በመፈጸሙ ምክንያት ትልቅ ለውጥ አምጥቷል። የአረንጓዴ አሻራ ስራ የሀገር ጉዳይ ነው። ይሄ ለአንድ ፖለቲካ ፓርቲ ይሁን ለአንድ ወገን ይሁን እንደዚህ ለመንግስት ይሁን ለተቃዋሚ ይሁን እንደዚህ የሚተወም ነገር አይደለም። የትውልድ ጉዳይ ነው። ስለዚህ ከእኛ የሚቀጥሉ ትውልድንም ታዳጊዎችንም ይህን በማስተማር ይህን በማሳየት የሀገራችን የደን ሽፋን ከፍ እንድን ማድረግ አለብን። ባለፈው እንዳየነው የሀገራችን ደን ሽፋን ምን ያክል እንዳደገ አይተናል። 17 የነበረው አሁን 235 እንደዛ ከፍ ብሏል። ስለዚህ በሚቀጥሉ ዓመት ደግሞ ያስቀመጥነውን ግብ 50 ቢሊዮን ችግኝ እንተክላለን ያለውን ግብ ከ50 ቢሊዮን በላይ እስከ 53 54 ቢሊዮን ችግኝ መትከል እንደምንችል ያሳያል። ስለዚህ ሁሉም ተግቶ በችግኝ ጣቢያዎች ላይ የሚያለማው የኤክስቴንሽን ሰራተኛው፣ የግብርና ባለሙያው ሁሉም ኢትዮጵያውያን ተነስተን ይሄን አገር በደን ለማልበስ ይሄ ደግሞ የሚያመጣውን ፋይዳ በጋራ ለመቋደስ ይሄ አንዱ ግንባር ነው፣ አገርን የመለወጥ ግንባር ነው። ኢትዮጵያ ታንሰራራለች። በሁሉም መስክ እንሰራለን፣ እንተጋለን። ሁላችንም አንድ ላይ ልብ ለልብ እጅ ለእጅ ተያይዘን ከሰራ አገራችን ማትበለጽግበት አንድም ምክንያት የለም። ስራው በእጃችን ነው። ጀምረነዋል። አብረን እንጨርስ፣ አብረን እንጓዝ ለማለት ፈልጋለሁ።